ሰላም ጤና ይስጥልኝ ተመልካቾች እንዴት አድራችኋል? ከጠዋት ገበያ መረጃዎች ጋር አብራችሁን ቆዩ። ዲጂታል ኢኮኖሚን እውን ለማድረግ አንዱ መድረክ ኢኮሜርስ ወይም የዲጂታል ገበያ መሆኑ ይታወቃል። ይህንንም አሰራር እውን ለማድረግ ኢትዮ ቴሌኮም በኢትዮጵያ የመጀመሪያ የሆኑን የተደራጀ ዲጂታል ገበያን አስተዋውቋል። ዘመን ገበያ ለመሆኑ ዘመን ገበያ የሚል ስያሜ ያገኘው ይህ የዲጂታል ግብይት መድረክ አገልግሎት ምን ይመስላል? ጠቀሜታ ውስጥ ምንድን ነው የሚሉትን ሀሳቦች ከኢትዮ ቴሌኮም ቺፍ ማርኬቲንግ ኦፊሰር አንደበት አብረን እንከታተል። ሰይድ አራጋው እባላለሁ። የኢትዮ ቴሌኮም ቺፍ ማርኬቲንግ ኦፊሰር በሀገራችን ትልቅ የኢኮሜርስ አፕሊኬሽን ወይም የኢኮመርስ ሰርቪስ አልነበረም። ከዚህ በፊት ዘመን ገበያ በዚህ ረገድ በኢኮሜርስ ረገድ ያለውን ትልቅ ጋፕ ከቨር ለማድረግ የመጣ ትልቅ ኢንተርቬንሽን ነው ማለት። በነገራችን ላይ እኛ በዘመን ገበያ የኢትዮጵያ ምርት በመላው ኢትዮጵያ ውስጥ ጀማሪም ይሁን መካከለኛም ይሁን ትላልቆቹም ድርጅቶች የሆኑ ምንም ወጪ ሳያወጡ አንድ ቦታ ላይ ሆኖ መላው ኢትዮጵያውያን ማገልገል የሚችሉበትን ኦፖርቹኒቲ መፍጠር ነው የፈለግነው። ሌላኛው ከኢትዮጵያ ወጥተው ለዓለም አቀፍ ማርኬት ተደራሽ እንዲሆኑ ነው የምንፈልገው። በአርባ ነበር የጀመርነው። አሁን ከ130 በላይ ደርሰናል። ከ3000 በላይ እቃዎችን በዘመን ገበያ ላይ ማግኘት ይቻላል። ከ500 ሺህ በላይ ደንበኞች እየገቡ ያዩታል፣ ሰርቪሱን ማለት ነው። ወደ ዘመን ገበያ ገባል። እኔ ለምሳሌ የምፈልገው ፓስታ መግዛት ነው ለነገ ቁርስ። እዚህ ውስጥ እንገባለን ይህን ብቻ ስለሆነ የምገዛው እዚሁ ላይ እመርጣለሁ። ከዛ ኦርደር ፕሌስ አርግለዋለሁ። 354 ብር ነው። ይኸው ሾፕ አድርኩኝ ማለት እቃው ከደረሰ በኋላ አደረስኩ ሲል እዚህ ጋር አንድ ኖቲፊኬሽን ትመጣልኛለች። ባዘዝከው መሰረት ነው ወይ የመጣልህ የሚል ማለት ነው። እዛ ውስጥ ገባና፣ አዎ በትክክል አድርሶልኛል ስል ገንዘቡ ለሻጩ ይደርሰዋል። ያመጣልኝ ሎጂስቲክ ካምፓኒም ኮንፊርሜሽኑን ይዞ ይሄዳል። ዲጂታል ማለት ነው፣ ምንም ወረቀት የሚፈርመው ምንም ነገር የለውም። እኔ እዚህ ላይ ተቀብያለሁ ብዬ ስል ሎጂስቲኩም አድርሰዋል ብሎ ኮንፊርም ያደርግለታል። ግን ማን ላይ ነው ዲፔንድ የሚያደርገው? ገዢው ላይ ነው። ለምሳሌ እኔ ገዝቼ የሚመጣው ነገር አይሆንኝም ካልኩኝ በተለይ ሲስተሙ ላይ ሪተርን የሚደረግ እቃ ነው። ሪተርን ነን ሪተርን ብል ይጻፋል። መጀመሪያ ስትገዢ ማለት ነው መርጠሽ የምትገዢ የሚመለስ እቃ ከሆነ አይ ይሄ ያዘዝኩት ነገር አይደለም ካልሽ ወደ ደንበኛው ማነው፣ ወደ ሻጩ ይመለስለታል ማለት ነው። አሁን ኦልሬዲ አድሬስ አለኝ እዚህ ያስገባሁት አድሬስ ማለት ነው። ከፈለኩ ደግሞ ሌላ አድሬስ መጨመር እችላለሁ። ለምሳሌ ስሜን እዚህ ያስገባለው ስልክ ቁጥር ከፈለኩ የኔን ወይም ደግሞ እዛ የሚቀበል ሰውም ካለ ስልክ አስገባለሁ። ሪጅን የት ነው? አዲስ አበባ ነው፣ አፋር ነው፣ አማራ ነው የሚለውን መርጬ፣ ኦሮሚያ ነው፣ ሲዳማ ነው፣ ሁሉንም አስገባለሁ ማለት ነው። ለምሳሌ እነዚህን ሴቭ ሳደርግ አድሬሴንም አውቶማቲካሊ ማስገባት ይችላል። ሁሉም የምርት ሻጮች ወይም ደግሞ ነጋዴዎች ወደ ዘመን ገበያ መጥተው ምርታቸውን እንዲሸጡ እኛም ኮንታክት እያደረግን ነው። እነሱም ደግሞ እኛ ጋር እኛን እኛ ጋር መጥተው መመዝገብና ሰርቪሱን መስጠት ይችላሉ። ዘመን ገበያ ለሻጮች ከኮስት አንጻር ምርትና አገልግሎታቸውን በደንብ አድርገው ለደንበኛ ሪቸብሊቲ ማለት ነው፣ ሁሉም ቦታ ላይ ከማዳረስ አንጻር ትልቅ ጠቀሜታ አለው ማለት ነው። ለደንበኛው ደግሞ ጊዜ ሴቭ ያደርጋል። ምርትና አገልግሎት አንድ ቦታ ከአንድ መርቸንት ወይም ደግሞ ከአንድ ሻጭ ብቻ ሳይሆን ከብዙ ሻጮች አወዳድረሽ እንዴት ገዢ ያደርጋል አምራቹንና ገዢውን ቀጥታ የሚያገናኝ መሃል ላይ ያለውን ሰንሰለት የሚቀንስ ዚስ ሚንስ ደግሞ ምንድን ነው ከዋጋ አንጻርም ትልቅ የሆነ ኮንትሪቢሽን የሚኖረው ነጋዴዎች፣ አምራቾች፣ አርሶ አደሮች፣ በተለያየ ኤሪያ ላይ ሰርቪስ ሴክተር ላይ የሚሰሩ ኤክሴትራ እዚህ ፕላትፎርም ውስጥ መጥተው ወደ ዲጂታል ኢኮኖሚ እንዲደባለቁ የሚያስችል አዘንድ ደግሞ ጂዲፒ ሰፖርት ያደርጋል። ለሀገራችን ኢኮኖሚ እድገትም ቀጥተኛ የሆነ ፖዚቲቭ ኢምፕሊኬሽን ያለው ነው ማለት ነው። ደሊቨሪ ሲስተሙ ኢንድ ቱ ኢንድ በመላው አገሪቱ ማዳረስ ስንጀምር ብዙ መኪና ያላቸው ወይም ደግሞ በደሊቨሪ ላይ የሚሰሩ የተለያዩ ግለሰቦች ወደ ሎጂስቲክስ ፕላትፎርሙ በመምጣት ከኛ ጋር የደሊቨሪ ሰርቪስ በመስጠት የስራ ማግኘት የሚችሉበት ኦፖርቹኒቲ አለው ማለት ነው። በአጋጣሚ ስልካችንን በምንፈልግበትና ቻርጅ ማድረግ በማንችልበት ቦታ የስልካችን ባትሪ ቢዘጋ ያሉን አማራጮች ውስን ናቸው። መሰል አጋጣሚ ሲፈጠር መፍትሔ ይሆናል ያለውን ቴክኖሎጂ ያስተዋወቀው ማይ ቻርጅ የተሰኘው ተቋም አገልግሎቱን በአዲስ አበባ የተለያዩ ስፍራዎች እያስፋፋ ይገኛል። ስልካችንን ከመደወል ባለፈ ለክፍያ ለስራና ለሕክምና ጭምር በምንጠቀምበት በዚህ ወቅት ቴክኖሎጂው የጎላ ጠቀሜታ እንደሚኖረውም ተጠቅሷል። መቅደስ እንዳለ ተጨማሪ አላት። እንኳን ደህና ናሁም ሰለሞን እባላለሁ። የማይቻርጅ ቴክኖሎጂ ዋና ስራ ቴክኖሎጂ አስኪያጅ። በጣም ጥሩ። ማይቻርጅ ቴክኖሎጂ የተመሰረተው ከአንድ ዓመት በፊት ነው፣ ግን ሰርቪሶቹን ወደ ገበያ አውጥቶ ስራ ከጀመረ ወደ አራት ወር የሚጠጋ ጊዜ ሆኖታል ማለት ነው። እንዴት ተመሰረተ ለሚለው ጥያቄ እንዴት ተመሰረተ ለሚለው ጥያቄ ግን ዋነኛው ነገር ከችግራችን በመነሳት ነው። ያው እንደምታውቂው አሁን ባለንበት የኢትዮጵያ እያሳለፈች ባለችው ዲጂታል ትራንስፎርሜሽን ውስጥ ብዙ ስርዓቶች፣ የትምህርት ስርዓት፣ የባንክ ስርዓት፣ የተለያዩ የቀን ተቀን ተግባሮቻችን ወደ ዲጂታል ተቀይረዋል። ስለዚህ ከስልካችን ጋር ያለን ቅርኙነት በጣም ከመቼውም ጊዜ በላይ ከፍ ብሏል ማለት ነው። እንደምታስተውዩ ብዙ ቦታዎች የለመድናቸው የምንሰማቸው ነገሮች አሉ። እኔንም አንችንም ጨምሮ ስልኬ ሊዘጋ ነው፣ ባትሪ ሊዘጋ ነው የሚሉ በጣም ትላልቅ ስራዎችን የሚያስመልጡን ኦፖርቹኒቲዎችን የሚያስመልጡን ጊዜዎች ሲከሰቱ እኔ ላይም አንችል ማክን ሲያደርጉ ችግሩን አየንና ማይ ቻርጅ ሲስተር ካምፓኒ የሆነው ደግሞ ገልፍ ደግሞ ከነሱ ጋር መተባበር ቻይና ውስጥ በደንብ የተለመደ ይሄ ቴክኖሎጂ ቻይና ውስጥ በሙሉ ቻይና ውስጥ የተለመደ በጣም ብዙ ተጠቃሚ ያለው ቴክኖሎጂ ነው እና ይህንን ኖቲስ ይህን ችግር ካየን በኋላ ከቻይና ውስጥ ያለውን ቴክኖሎጂ ሎካላይዝ አድርገን ወደ ሀገራችን አመተነዋል ማለት ነው። የድርጅታችን ሰርቪሶቻችን እንዳለ የምንቆጣጠርበት ቦታ ነው። እንደምታያቸው ስቴሽኖቻችን አሉ። 8218 የትኛውም ደንበኛ ችግር ከገጠመው የሚደውልበት አጭር የሆነ የስልክ ጥሪያችን ነው። 24 ሰዓት እንዲሰራ እየሰራ እንገኛለን። እንደምታያቸው ቴክኒካል ክፍሎችም አሉ፣ ማርኬተሮቻችንም አሉ። ስቴሽኖቻችን ኦልሬዲ ዲስፕሌይ እንደተደረገው እንደምታዩ ነው። ባትሪ ቢዘጋብኝ ድንገት እንዴት መጠቀም ይችላለው? የሚለው በጣም ጥሩ። ስለዚህ ምንድ ነው የምናደርገው? ኦልሬዲ ካንቺ አፕሊኬሽኑ ስላለሽ አፕሊኬሽኑ የሌለው ሰው ማይ ቻርጅ የሚለውን አፕሊኬሽን ከፕሌይ ስቶር ወይም ከአፕስቶር ስቶር ወይም ደግሞ እዚች ጋር የምንመለከታትን ኪዋር ኮድ ስካን በማድረግ ብቻ አፕሊኬሽኑ እንዳውንሎድ ያደርጋል። አፕሊኬሽኑ እንዳውንሎድ ካደረገ በኋላ ስልክ ቁጥሩን ብቻ በማስገባት ሬጅስተር ያደርጋል ማለት ነው። ስለዚህ በሆነ አጋጣሚ አስዩ የምናደርግና አንቺ የሆነ ቦታ ላይ ስልክሽ ባትሪ ሎቢ አፕሊኬሽኗን እንከፍታታለን ማለት ነው ልክ አፕሊኬሽኗን ስንከፍታት በአጠገባችን እነዚህ ስቴሽኖች ኒርባይ ያሉበትን ቦታ ያሳያል ማለት ነው። ስለዚህ እዚህ ጋ እንደምታየው ከተማችን ሊያስቀምጥ ናቸው ስልሳ ሎኬሽኖች ታዩ ማለት ነው። ስለዚህ ሰርች የምትለዋን ስነካት በቅርባችን የት አለ ይሄኛው ሎኬሽን አለ የሚለውን ያሳየናል። በቦታው ከተገኘም በኋላ እስካን ብጭጫ ኪዋርኮ ደሞ መጠቀም ፓወርባንክ መውሰድ ነው ማለት ነው ይቻላል ስለዚህ እንዲህ በጣላሉ ቻርጅን። በጣም ጥሩ ስለ ለተለያየ ስልክ ነው ያለው እዚህ። በጣም ጥሩ ሰው የዋራንቲ ሲስተሙ ማለት ነው። አንድ ሰው ይህን ፓወር ባንክ ለመውሰድ ሁለት ሺ ብር ማስያዝ አለበት ማለት ነው። ካስያዘ በኋላ ለሰባ ሁለት ሰዓት ያህል ሊጠቀም ይችላል። ለሙሉ ሰባ ሁለት ሰዓት ያህል በፈለገው ቦታ ይዞት ስለሚሄድ በፈለገው ቦታ ይጠቀማል። ተጠቅሞ ሲጨርስ ሲመልስ አውቶማቲካሊ ያችን ሁለት ሺ ብር ሪፈንደብል ትሆናለች። ሰርቪስ ፊ ቆርጦ አስር ብር ቆርጦ የቀረው አንድ ሺ ዘጠኝ መቶ ዘጠና ብር ወደ ማይቻርጅ ዋሌቱ ተመላሽ ይሆንለታል። ወደፈለገው አካውንት መላክ ይችላል ማለት ነው እሱ ስለዚህ እንደዛ ነው ግን፣ በሰባሁለት ሰዓት ውስጥ የደረሰውን ኖቲፊኬሽን ኢግኖር አድርጎ ካልመለሰ ያቺ ሁለት ሺህ ብር እንደ ኮምፐንሴሽን ፊት ወስዳ እንትን ይላል ማለት ነው። አሁን ለጊዜው በነፃ ነው የሰጣችሁ ያላችሁት ይሄን አገልግሎት። ከዚያ ደግሞ ማይ ቻርጅ ቴክኖሎጂ ምን ላይ እንጠብቀው ነው ፊት የሚለውን ንገረኝ። በጣም ጥሩ ክፍያ ምን ጀምረው ባይ ዘ ወይ አሁን ከአስራ ስምንት ቀን በኋላ ነው ማለት ነው። ስለዚህ ጁን ሰላሳ ላይ ክፍያ ይጀመራል ማለት ነው። እስከዚያ ድረስ ፍሪ ይጠቀሙ። ግን ክፍያም ሲጀምር በጣም በርካሽ ተመጣጣኝ በሆነ ዋጋ ነው። በሰላሳ ደቂቃ ውስጥ አስር ብር ብቻ፣ በአንድ ሰዓት ውስጥ ሀያ ብር ብቻ እንዲቆጥር አንድ ሙሉ ቀን ደግሞ እሱ ጋር ቢቆይ ደግሞ ዴይሊ ካፕ እስከ 200 ብር በላይ እንዳይቆጠር ተደርጎ የተደረገለስ ስለሆነ ኦልሞስት በ10ና በብር ስልካችን ፉል እናደረጋለን። የኤሌክትሪክ መኪናዎችን እና የኤሌክትሪክ ባይኮችን በዘመናዊ መንገድ ቻርጅ ማድረጊያ ስቴሽኖችን ለመገንባት እንቅስቃሴዎችን እየሰራ እንገኛለን። ሴም ቲንግ በአፕሊኬሽን የታገዘ ፔመንት ሜተዱ በጣም ቀላል የሆነ ዘመናዊ የሆነ የኤሌክትሪክ መኪናዎችን ቻርጅ ማድረጊያ ስቴሽኖችን ለመገንባት እየተንቀሳቀሰ እንገኛለን። አመሰግናለሁ ስላሳይ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 ተመልካቾቻችን የአዲስ ቀን የጠዋት ገበያ መረጃዎች አበቁ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ ይሁንላችሁ። ተመልካቾችን ወደ እናንተ ልመልሳቸው። እናመሰግናለን። መልካም ቆይታ